ያስጥልኝ። ዛሬ ሚያዝያ ዘጠኝ 2017 ዓ.ም በምስራቅ ጎጃም እናርጅና እናውጋ ወረዳ ከመቶ 20 በላይ ንጹሐን በድሮን መጨፍጨፋቸውን የሰማነው በታላቅ ሐዘን ነው። በአካባቢው የፋሲካ በዓልን ለማክበር የበዓል ቅድመ ዝግጅት ላይ የነበሩ ንጹሐን እንዲሁም ቤት ለመስራት በህብረት እንጨት ተሸክሞ የነበሩ ምስኪኖች በአካባቢው ምንም ሳያውቁና ሳያስቡት በግፍ በጅምላ መጨፍጨፋቸው በአማራ ክልል በአገዛዙ እየተፈጸመ ያለው የጅምላ ጦርነት የጅምላ ጭፍጨፋ ጦርነት መሆኑን በተጨባጭ የሚያረጋግጥ ነው። በመሆኑም መላ የፋኖ አባላት የአማራና የኢትዮጵያ ሕዝብ በአማራ ክልል እየተደረገ ላለው የትጥቅ ትግል ከመቼውም ጊዜ በላይ ድጋፋችሁን እንድትሰጡ እያሳሰብን በጅምላ የተጨፈጨፉ ወገኖቻችን ነፍስ በአፀደ ገነት እንዲያኖርልን ፈጣሪያችንን እየለመን ለተጎጂ ቤተሰቦች መጽናናትን እንመኛለን። ክብር ለሰማዕቶቻችን፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። አመሰግናለሁ። እስክንድር ነጋ ከትግል ሜዳ